እሺ ጃሎ መገን ወሎ መገና መገና እንኳን በመስከረም በሐምሌ ደመና የማይነጥፉበት ልብ አረድ ቁንጅና ሞልቶ ተርፏል ወሎ ተሻግሮ ቦርከና። የተባለላትን ብዙ ቢወራላት ቢዘፈን ቢነገር የልብ ላይ ሞላ ላያረካ ነገር የተባለ መድገም እንዳይሆን ነገሬ እስኪ ልቀኝለሽ እኔም በብዕሬ። እንድነው ሀገሪ ወሎ ገራገሩ የሚመጀሩበት አድባደብሩ ከቅቤው ከማሩ ከሸቱ ቀምሽ ናኮስሶኖብኝ ሲያክንፈኛ መሽ ከቅቤው ከማሩ ከሸቱ ቀመሽ ናኮስሶነብኝ አገሪ። እንዴት ነው ሀገሬ ወሎ ገራገሩ እንኳንስ ሀገሬው ዓለሙ የሚያውቀው ከዓይን ከከንፈር ከታደለው ውበት ከመልክ ባለፈ ጥልቅ ምስጢር አለው ስሙ ወሎይነት ገራገር ነው ወሎ ገራገር ነው ወሎ ልቡ የፍቅር እርሻ መርሃባ ብሎ ችግርን ማስረሻ የውበት የጥበብ የጀግንነት ምድር የሃይማኖት አምባ የብዝሃነት ስር የአራቱ ቀኝቶች የጥበብ መፍለቂያ የከያንያኑ የጸሐፍቱ ብሂል ማንነት ማሳያ የኢትዮጵያዊነት የመቻቻል ምስጢር የአንድነት ህብር፣ ወሎ ድንቋ ምድር። ክርስቲያን ሙስሊሙ በደመቀ ታሪክ አንድ አካል አንድ አምሳል ሆነው የሚኖሩባት፣ ታሪክ ያነገሩ የአምልኮ ስፍራ የተተከሉባት፣ ግማደ መስቀሉ የግሸን ማርያም ባምባሰል ተራራ፣ ጀማ ንጉሥ መስጊድ ተተክሎ ያለባት እጹብ ድንቅ ስፍራ። እንደምነው ወሎ ጋራ ሸንተረሩ፣ ሳይርቁም ሚናፍቅ ምንድነው ሚስጥሩ ምስጢሩን ስፈልግ ሩቅ ስገሰግስ ለካ ሰው ኖሯል የልብን የሚያደርስ ሰው ሰው ሲያከብር ከወገቡ ፍቅር ሲሰጥ ከመደቡ ዝቅ ብሎ የሰው መሆን መሠረቱ ገራገሩ ደጎ ወሎ የስም አወጣጡ የስም አወጣጡ ለዛው የለው ድንበር ልጅየው አብርሃም አባቱ መሐመድ ምንኛ ደስ ይላል ወሎ ላይ መወለድ የተባለችዋ ወሎ ምድረ ቀደምት የጥበብ አሻራ የኢትዮጵያዊነት ወሎ ብሎ መጽሐፍ ወሎ ብሎ መክተም ጠቅሶ ማለፍ እንጂ መች ልኖረው ገደም፣ ያሉትን መድገም እንዳይሆን ነገሬ ልቀኝልሽ፣ ወደርኩ ወደድኩኝ በብዕሬ እንዲህ ብዬ ጨረስኩ። ከመልክ ባሻገር የአስተሳሰብ ጥግ ከመልክ ባሻገር የአስተሳሰብ ጥግ የደግነት ህብር፣ እንዴት መታደል ነው ወሎ ላይ መፈጠር። የኔ ሀገር ወሎ ነው አቦ በምስል